ስለዚህ አሚራ አንቺ ወደ ኢትዮጵያ ትልኪልናለሽ። እንዳልሽው ትኬት ችግር የለም ብለሻል። አሁን ሰላማዊ ሰው ናት። ትኬቷን አዘጋጅተሽ ሁሉ ነገር ጨረሰች፣ ትልኪልናለሽ እኛ በራሷ በማንክ አካውንት ለእሷ የሚለይተውን ሁሉ ለይቶ ወደ ኢትዮጵያ ይገባላትና እዛ ስራ ትሰራለች። በቃ የተሻለ ነገር ነው። ግቢ የት አለሽ?

አለመውጣት መብታቸው ነው። ልጇን በድምፅ አውቃታለች። ናትያ ብዙዎችና፣ በቃ ስለዚህ በቃ እኔ ቃሌን እጠብቃለሁ። ምክንያቱም እኔ የፈለገ ነገር ቢሆን እሷን እንደማግዛት ተናግሬያለሁ። ትናንትና መሲ ብርጅ ስትሆኑም የሚያግዛት ሰው ተገኝቷል ብላለች። ለመሲ እንደውላለን። ልጆቹ እንዳሉት የእህቶቿን ብር ይከፍላሉ። እኛ ደግሞ ኢትዮጵያ ስትገባ እሷ ምንም ነገር ስለሌላት በዚቹ ቁጭ እንዳለን አራት ሺ ሶስት መቶ ሰው አላችሁ። አሁት ታል ማለት ነው። ምን ታስባላችሁ? ትስማማላችሁ? በዚህ ሙዲት ካላት ቪዲዮ ባይወጡም ችግር የለም። አዎ ምንም ችግር የለም። በቃ እኛ እነሱ ወጡ አልወጡ ምንም አይሰሩልንም በቪዲዮ ብቻ። ግን እነሱ መጥተው ይህንን ልጅቷ አዳውን እከፍላለሁ ብላለች፣ እሷ ትክፈል። እኛ ግን እናቷን ሰፖርት እናደርጋለን አደል፣ ውዲት። አስፈላጊ ካልሆነ እና ማለት ድግር የለም ካልች ምናምን ምናልባት እናትሽ ቢለትቢ በአይጡ ካላስ በእናንተ ነው። እኛም እንስማማው ችግር የለም። እናንተ ኮሜንታተሮች እናንተ ስላላችሁ ነው። ችግር የለም። አየሽ፣ እናት ምንጊዜም እናት ናት። በድምፁ አወቀቻት። በቃ አለቀ። በጣም እናመሰግናለን። ቴንኪው። የእናንተ ድምጽ እናከብራለን። ስለዚህ አካውንትሽን እንዴት ነው ማግኘትም እንችለው? ቢሮ ላይ ነው ያለ።

አሚራ መቼ ትልኪያታለሽ እንጂ ወደ ኢትዮጵያ እንሻላ፣ ተነግዳም ሆነ ትኬት ጥቅም በተገኘ ልካታለሁ። ነገ ቼክ አደረግና ትኬት ነገ ከአስራ ሁለት ሰዓት በኋላ ስራ ቦታ ሄዳለሁ፣ ቼክ አደርጋለ። እንሻላ ትኬትና ና ትናችሁ ካባላችሁ ትናችሁ ወይስ፣ ችግር የለውም ቆርጥላለው። እኔ ቆርጥላት አለው፣ ችግር የለውም አይ እኛ ትኬት በዲስካውንት ስለምናልባት በዛ እናገናኝሽ ትፈልጊያለሽ ወይስ ነው? ኦፊስ ስላለ ችግር የለውም። ኦፊሳችንም አለው ችግር የለውም። ብትታገናኙኝም ችግር የለውም። እሺ፣ አይ በቃ ኦፊስ ካለ ችግርሽ፣ እሺ ማሪቱ፣ የእናትሽ የማገናኛሽ ማለት ትኬት ከመቁረጤ በፊት ነግራችሁና አዲስ አበባ መጥቶ እንዲቀበሏት ዛ ከምትች ችግር እናቷ ናት። አንቺ ሙሪት እንደዚህ እናድርግ ወይ? ሰሪ ምን እናርክ? ትኬት ሲቆረጥላት ትታገዝ በቃ አንድ ላይ አንደኛው ነው ይሻላል። ከጨረሰች በኋላ ወረቀት አውትፓስ ምናምን ያስፈልጋታል እንዴ? ሙከለፋ ስለሌለባት ኖርማል ነው።

ማሪቱ የእናትሽ ዴ ባንክ አካውንት ታውቂያለሽ? እኔ ወላሂ የሆነ ቦታ ካለኝ እንጂ አላውቀውም። አላለቀስ ንድ ኧረ ወላሂ እያለቀሳችሁ ነው። አላለቀስኩም ወላሂ አላለቀስኩም። ቢሮ አለኝ እያለች ነበር አይደለም ቢሮ ካላት እሷ እንትን ትበላችሁ ወይ ታውቂያለሽ ተማሪ ስትሆኝ ከኛ ወደ ከነሱ ወደ እኛ እንጂ ከኛ ወደ እነሱ አልነበረም የኢትዮጵያ ነው እኮ ያለኝ

አልፈልግም ምን ነው ችግር ያለን ነው የትም ቦታ ችግር አለ እኮ የለም ማለት አይደለም ግን ደግሞ መጠየቅ የሚኖርብሽ ኦቨር ራሽን ማለት በማትችይበት ሰዓት ነው። አሁን እኛ ያለን አደለ። ስለዚህ እንደኒ እናግዛታለን። ቤተሰብ ትሆናላችሁ፣ መጀመሪያ ይስማሙ። እናታችን ናት። ወደዚህ አይነት ነገር ልትወጣ ባይፈልጉስ እናት እና ልጅ ተይሳ አልተውም። በቃ ቢያንስ ያለሷ ፍላጎት አይሆንም። ልጅ ናት። ልጅ እስከሆነች ድረስ ማንም ሰው ይሄንን እርዳታ ካደረገላት በኋላ እንደገና ማንም ሰው እሷ ላይ ጠባሳ እንዲጥል አልፈልግም። ስለዚህ መብቱ የልጅቷ ነው። እኔ በጣ እንድትታገዝ አልፈልግም። እናቴ በቃ እንድታዋጡላት አልፈልግም ካለች መብቷ ነው። ተይሳሪ የምትሉት ለምድ ነው። ከልጅ በላይ እናተልታቁ ስ ተፈልገለያው እስያምም አልፈልግለው እያለች ነው። ወደ ሀገሯ እንድትመጣ ብቻ ነው እኛ የምንፈልገው። ጀምዬ እኛም ስለዚህ አብረን ሁነን እንደሚሆን እንሆናለን። ምንም የሚያሳስብ ነገር የለም። አምዱላ ያለው ነገር ይበቃ ነው። እሺ ጀሚላ አንቺን ልጠይቅሽ ማለት፣ አሁን ልጆች ምናልባት ወጣት ናቸው። ከክብራቸው አንጻር ነው እኔ እረዳቸዋለሁ። ምክንያቱም አንድ ሰው መጀመሪያ ክብር ይበልጣል፣ ከሁሉም ነገር ክብር ይበልጣል። ስለዚህ እነዚህ ልጆች ከክብራቸው አንፃር ሊሆን ይችላል ግን ጎናቸውን ጓዳቸውን የምታወቂው አንቺ ነሽ። በእርግጠኝነት ባታጭ ባይከፋሽ ኖሮ አትሰደጅም። እኔ በዚያ ምክንያቱም የልጅ አይንን አለማየት እነሱን ላለማስቸገር፣ ግን እኛ አንቺን ቢያንስ ቢያንስ የተወሰነ ነገር እንድናግዝሽ አንቺ ፈቃደኛ ነሽ ወይስ ደግሞ በልጆችሽ? ስማ እኔ የልጆችን ውሳኔ ያከብራል። አረጋሽ ስ ያከብራል። ልክ ነኝ። እኔ አይ እኔ ልክ ነኝ። እኔ ልክ ነኝ። እናንተ ልታዙኝ አትችሉ። ምክንያቱም እነዚህ ልጆች ከክብራቸው አንጻር እናት ያትረዳም ሊሉ ይችላሉ። አከብራሉ፣ ግን መጀመሪያ ደግሞ የእናቷ ምሳሌ ይጠይቃሉ። ስለዚህ አንቺ ምን ታስቢያለሽ? ማለት እኔ ማስበው አላሃለ አላለኝ አላህ ነው የሚሰጠኝ። ሰው ይህንን ስ እንዲልበል ብሎ አይደለም አይደለም። ሰው እንደልየው ነው እኔ የምጋፋ ነገር የለውም። እና ለእናንተም አላህ ይስጣቸው ለእኔም አላህ ይሰጠኛል። ችግር የለው ማለት ጭና ነው። ይኸውልሽ ጀምዬ እኛ እናግዝሻለን። የኢትዮጵያ ሕዝብ እዚህ ጋር ያለው የተሰበሰበው ሕዝብ ልጅሽ፣ እህትሽ፣ ወንድምሽ እናቶችሽ ናቸው። እሺ። ስለዚህ ማንም ሰው ቢያግዘሽ በተአምር ቤተሰብሽ እንዳገዘሽ እኛ እንደለየትልልሽ ጣሊ የእምነት ዕዳ ነው። ቃል የገባውን የገባነውን ነገር ሁሉ እናረግሻለን። ስለዚህ የአንቺ መታገዝ ምንም ምነው ኖሩ ማለት ነው። አንቺ ደግሞ ኢትዮጵያ ሄደሽ የልጆችን አይን ከምታይ ከምትቸገሪ ባታጭ እዚያት። ስለዚህ የተወሰነ ነገር አግዘነሽ፣ ቢያንስ ለራስሽ የሆነ ነገር ብትፈልጊስ ምን ትያለሽ? ይህ ምንም ችግር የለው ልመናም አይደለም፣ አይደለም አረጋሽ። አንቺ ደግሞ ነገ ተስተካክለሽ ሌላ ሰው ታግዣለሽ። በእርግጠኝነት ልብሽ ቀና ነው። ምክንያቱም ምንም ችግር ነው፣ ግን ታቸውን የምንም በዚህ እንትን የምለው ነገር የለኝም። ስጡኝም አትስጡኝም የምለው ነገር የለኝም። እንደ ፍላጎታቸው እንደልያቸው ነው። እኛ እናግዝሻለን፣ እኛ እናግዝሻለን። ትናንትም አይተሽ ከሆነ የተበደርሽው መቶ ሀያ አምስት ሺህ ብር ሰው ቃል ገብቶልሽ ነበር። በሲ ብርጅቶ ትጠራል። ከዛ ውስጥ እዚህ ሁሉ የተሰበሰበው ሁሉ የቻለውን ይረዳሻል። እኔ ምልሽ ሳሪ እነሱ ወጣትነት ምናምን ይዟቸው ከሆነ አይ፣ ነው ከክብር አንጻር ታውቂዋለሽ። ደግሞ የኛ ሀገርን ሰው ርቦት እንኳን በቃኝ አልበልቻለሁ ነው የሚለው። ሮቦት እንኳን እኔ በጣም እረዳቸዋለሁ። እኔም ብሆን እንደዛ ግን፣ እሷ እርዱ ይብላል አይደለም የወጣችሁ እሷ እኛንን ለሆነ ነገር መቋቋሚያ እናርግልሽ እያልናት ያለ ነው። ላይክ እንደ እህታችን እህትማማቾች ተሰባስበን ለእህታችን ለታላቅ እህታችን የሆነ ነገር እንዳረግንላት ቁጠሩት። እናንተ እንደዛ ብላችሁ አይሰማችሁ? ለምን ብትሉ ይቺ ሴት መቼም የተሻለ ነገር ባትፈልግ ወደ ስደት አትመጣ፣ ልትሰራ የመጣችሁ በዚህ እድሜዋ ልጆች እያሏት ቢያንስ ቀዳዳ ለመሸፈን ነው አደለም? ስለዚህ ያንን ቀዳዳዋን እናንተ የመረዳት ስሜት በፍጹም አይሰማችሁ። ላይ ልመና ወጣችሁ አይሰማችሁ። ገባሽ ላይ እህታችንን እንደ ደገፍናት አርጋችሁ መቁጠር ትችላላችሁ። አይኖ አይኖ አውቃለሁ፣ የእኛ ሀገር ሰው ሳሪ እግዚአብሔርን ርቦት እንኳን በቃኝ ነው የሚለው። ያ ነገር ነው። አሁን እነሱ የያዛቸው ግን እቺ ሴ ደግሞ ልመና አይደለም የሚወጣችሁ። ገባሽ አይደል? እህቴ ነገጠዋት ተቸግራ ድጋሚ ከመምጣት አሁን በዚሁ ባለው በዚህ ባለው እንትን ቢደረግላት ምንም ችግር የለውም ብዬ ነው የማስበው። በፍጹም እንደዛ ብላቸው አታስቡት። እኔ ከፈለገች ውዴ፣ ሰኔ ማለት ነው፣ ከፈለገች ደውለው እንዲነግሯት አደርጋለሁ፣ እልክላቸዋለሁ። የምሬ ነው ምልሽ አለብኝ አለችውን እዳ እልክላ የትም ብያምጥሽ እልክላታለሁ። ችግር የለውም፣ አያሳስብም፣ እልክላታለሁ። ቃል እየገባሁልሽ ነው፣ እከፍልላታለሁ፣ ዶቿን የምሬን ነው። እሺ ግን እኛ የአንቺን የምር የአንቺን አድራሻ በውስጥ ወስደን ከአንቺ ጋር ኮንታክት ማድረግ እንፈልጋለን። ድጋሚ ተከፍታ አይምሯ ሲጨናነቅ ማየት አንፈልግም። እኛ አንዳንድ እህታችን እውነት ይከፋናል። ምክንያቱም ትናንትና ምን ብላለች መሰለሽ? አንቺ በዚህ ሁኔታ በዚህ እድሜሽ እንዴት ትመጫለሽ፣ ልጆች ስራ አይሰሩም ወይ ብለን ስንላት አይፈልጉም መምጣትም። ስለዚህ እኔ የመጣሁትን በቃ ለዓላማ ነው ብላለች። ያ ነገር ነው በጣም ያሳዘናት እና ያስለቀሳት። ደግሞ ምን ብላለች እዳ አለብ፣ ያንን እዳይን መክፈል እፈልጋለሁ ብላለች። ስለዚህ አዳምጪኝ፣ አንድ ነገር ነገርሽ እንደነገርኩ ሻንተ አሁን ለምሳሌ ዩኒቨርሲቲ ተማሪ ሆናችሁ ዋቴቨር ልክ እንዳልሹ መትሽ ሀኪሞና ዋቴቨር ሆናችሁ ከክብራችሁ አንጻር ሊሆን ይችላል። አይ ነው ክብራችሁን እረዳለሁ፣ ግን እናታችሁ በዚህ ሁኔታ ሆና እኛ ሰፖርት እስከምናረጋ ድረስ እናንተ የልጃችሁን ሀቂቃ መወጣትም ነበረባችሁ። አንቺ ቅድም ራሱ እስከ ቅብ ጊዜ አውቻታለሁ ምንም አልሆነችም ነበር። ስለዚህ ሀቅ እናት ናት ከሆነች፣ እናንተ ልጅ ከሆናችሁ እንደዚህ እስከምቶ መጠበቅ አለብረባት። ስለዚህ እኛ የምናግዛት እኛ ተርፎን አይደለም። በደንብ አዳምጪ እዚህ ጋር ይሄ ማህበረሰብ እናግዛት ብሎ የሚለው ከዚህ ካፉ መልቅቆ ከማይበላው ከማይጠጣው ከማይተኛው እዚህ አረብ ሀገር ልክ አንቺ የጠላሹን ማለት ነው በሞት በሞትና በመዳ መካከል ሁኖ ሳይበላ ሳይተኛ ነው ላግዛት የሚለው ይሄ ደግሞ ምንደናገልች መወለድ ቋንቋ ነው የተኛ ስሜት ስለተሰማው እንጂ